አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ጋ አልሐምዱልላ ሁሉ ሰላም ነው። ሰላማቸው ይብዛ። ክርስቲያን ወገኖችም ሰላም ብያለሁ። ለቤት የአዲስ የሆናችሁ፣ ላይክ ሰብስክራይብ ማድረግ ተቀላቀሉ፣ ማተና ዛሬም ደግሞ ሁለተኛ መዝናኛ ቦታ ያው ድምጡ ባይሰማችሁ በምስል እያያችሁ ማለት ነው። ላይቶ እየፈራው ነው ድምጡ ማለት ነው ያጠፋሁት እላችኋለሁ። እኚህን ሰዎች ልበላቸው ልጆች ልበላቸው አያስቁም እንዴ እላችኋለሁ። በተረፈ እንዴት ናችሁ? ሰላም ናችሁ ወይ? ያው ሸዋላችን ማለቀ ማለህ ነው። አላህ ሱብሃነ ወተዓላ በአመቱ በሰላም ያደርሰን። እንዴት ነው የጾሙ የሸዋሉ ድካም? ሸዋል ብዙ ጊዜ ያደክማል ይባላል። ያው እንትን አጅር የበለጠ ስላለው መሰለኝ ሸዋልን። የጾመ ወሩን ረመዳን ጹሞ ሸዋልን ስድስት ቀን ያስከተለ አመቶ እስከ እንደ ጾመ ነው ይባላል። እና አላህ ሱብሃነሁ ወተዓላ ይቀበለን ማለት ነው። እላችኋለሁ በተረፈ እንዴት ናችሁ ሰላም ናችሁ ወይ? ረረረይቶ ማዝጉኗል ማለት ነው። አረተው ወረተው ላይክ እያረግንስ እንዘያ ያየር ማለት ነው። ቪዲዮ ቢለቀቅ ራሱ የማይወሰው የለም ማለት ነው። ወላሂ ለምሳሌ ፍትፈታ ካልሆነ ወዲህ ብራንክ ወጣ፣ ወረደ፣ ፈታች፣ አገባች፣ አረገዘች ተጣሉ። ይሄ ነው አደል? ኢቶብ ይሄ ቢሆን ይመለከታል ማለት ነው። የአንድ ሰውን ፎቶ ለጠፋ እርግቶ ቢገባ በውሸት በዛን ጊዜ ቤተሰብ የሆን እራሱ ስብስብ ብንላለን፣ ግን የሆነ ቪዲዮ ስንለቅ ላይፍ ስንገባ ግን ሱብሃናላ እያየንም እንዳላየን እንሆናለን ማለት ነው። ለማንኛውም እንደዚህ ብቻ ከባድ ነው ኢቶብ ማለት ነው። ስለዚህ እንጠያየቅ። እነዚህ የአየር ማለት ነው። እርስ በእርሳችን ማደግ አለብን ማለት ነው። አሁን ላይ በጣም ያስጠላል ማለት ነው። ናችኋለው። ለማንኛውም አላህ ያግራው ነው። አላህ መጨረሻውን ያሳምርልን። እስቲ እየጨፈራችሁ እየተዝናናችሁ ሰውነታችሁ እያንቀሳቀሳችሁ ማለት ነው ያረግ ደግሞ ሶስታችሁ መኩል ናችሁ መንትዬ ናችሁ እንዴ ዋው ማሻአላ። ማብራት አይነት ማብራቱ ምናምን ደስ አይልም። ያው ማብራቱ ከእንትኑ ጋ ነው ከድምጡ ጋ ነው፣ ግን ድምጡ የለም እንጂ ማለት ነው። ጉድ ነው፣ ጉድ ነው። አረ ሙቀት የዱባይ በጣም እየሞቀ ነው ማለት ነው። አረብ ሀገሩ ጀመረ ሙቀቱ ማለት ነው። አላህ ቀለል ሊያደርግልን ማለት ነው አለው። ስራ ላይ ልብስ ምናምን ላይ ስለነበርኩ ለዛ ነው ማለት ነው። ፀሐዩ ሲሰማኝ ነው። ሰምታችኋል፣ ማለት ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ እሺ፣ አይከፈልበትም እላችኋለሁ። አባቢ ቪዲዮ ለቀን ካልታየ ሰብስክራይብ ያረግነው ሰብስክራይብ የተደራረግነው ሞልቷል። ኢቶ ባይገባም አይባልም፣ ግን ዘይራችሁት እራሱ የማይዘይር አለ። ለምን ብድር ሆነ ማለት ነው። ሱብሃንአላህ። ከዘይራችሁ ያው የምመጣ አለ። አንዳንዱ ደግሞ በዘይሩትም ደግሞ የማይዘይራለ ማለት ነው። ለማንኛውም ኸይር ነው። የዛሬዋ ቪዲዮ ይሄን ትመስል ነበር ማለት ነው። እንዳልኳችሁም ላይክ፣ ኮሜንት እንዳትረሱ። አዲስውናቸው ሰብስክራይብ እየረጋችሁ ኮሜንት አስቀምጡልኝ፣ በኮሜንት እመልሳለሁ ማለት ነው። ጀዛኩም ላሁ ኸይር ብያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ